እንድትወድህ እንድታፈቅር ይህንን እያደረግክ አልፎበታል። አሁን ሆኖ ይህን ማድረግህን አቁምና ቀጥሎ ምነግርህን ወሳኝ ነገሮች አድርግ። አሁን ያለነው ነው ያ ጊዜ ላይ አይደለም ሴት ልጅን በወሬ በመሰከስ ብቻ በፍቅር ማሸነፍ አትችልም። ይልቁኑ የሚታይ የሚዳሰስ፣ የሚጨበጥ ነገር ያስፈልግሃል። ያንንም የምታደርገው ደግሞ እሷ ጋር ከመሄድህ በፊት ቀድመህ ራስህ ላይ በመስራትና በጣም ቀላልና ናቹራል የሆኑ የአቀራረብ መንገዶችን በመጠቀም ነው። ዛሬ ከእኔ ከእህት ጋር እስከ መጨረሻው ከቆየህ ማድረግ የሌለብህ ያለፈባቸው፣ ሴት ልጅ የመቅረቢያ በፍቅር እንድትሸነፍ የማድረጊያ ዘዴዎችን እና አሁን ላይ ማድረግ ያለብህን በግልጽ አንድ በአንድ እናውራለን። ከአንተ የሚጠበቀው ቪዲዮ ላይክ ማድረግና ከእኔ ጋር እስከ መጨረሻው መቆየት ነው። ሚስጥር ነው ምነግርህ ሰላም ሰላም ውዴ ናፊዳር ቲውብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። እኔ ናፊዳር ነኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ የምትሉኝ ገና ቪዲዮ እንደለቀኩ በእውነት በጣም ነው ማመሰግናችሁ። እኔም ወዳችኋለሁ። ዛሬም እንደሰማችሁት ነው በጣም የዛሬው ከበድ ያለ ርዕስ ነው። ከዚህ በፊት በቃ የነበሩ የተለመዱ ሴት ልጅ ለመቅረብ የሚሆኑ ነገሮች አሉ አይደለ? አብዛኞቻችሁ የምታደርጓቸው አሁንም ድረስ፣ ግን በጣም የተሳሳቱ ነገሮች አሉ። እነሱ ነው በግልጽ አንድ በአንድ የምናወራው። መጀመሪያ ግን እስኪ ሁላችሁም ቪዲዮ ላይክ አደርጉት፣ አደረጋችሁ እሺ? አሁን መጀመር እንችላለን። ይሄ በወሬ በማውራት እኔ እንዲህ ነኝ እንዲህ ነኝ እንደዚህ ያለኝ እያሉ በመሰከስ በእንደዚህ ብቻ የምትሸነፍ ሴት የለችም። አሁን ላይ እውነቱን ስንነጋገር ፊልሞቻችን ያሳደሩብን ተጽዕኖ አለ፣ በጣም በብዙ ማለት ነው። በቃ የሚያስቅ አላደለ፣ ስለ ስራ ስለ ምን ምናምን ሳይሆን በቃ ይሄ ማሳቁ ወሬ መቻሉ ምናምን ብቻ ጎልቶ እንዲወጣ የተደረገ ነገር አለ። ቁም ነገር ምናምን ሳይሆን የሚያስቀው ፈኒ ፓርቱ ብቻ ያለ ያለው ሰው የሚወደድ የሚፈቀር አይነት ኢሜጅ አለ። እሱ አያስፈልግም ማለት አይደለም፣ ግን ደግሞ አብሮ ተያይዞ መምጣት ያለባቸው በጣም ወሳኝና መሰረታዊ ነገሮችን ወደጎን እንድንል እያደረገን ስለሆነ ነው። ተጫዋች መሆን፣ ያለችበት ድረስ እየሄዱ ማስጠራት፣ ከዛ ደግሞ መለመን፣ ከዛ ደግሞ አስር ጊዜ መደወል። አሁን ያው የስልክ ቴክኖሎጂ ጊዜ ላይ ያለ ነው እና አስር ጊዜ መደወል፣ አስር ጊዜ ቴክስት ማድረግ እንገናኝ እያሉ በቃ እንደዚህ አይነት ነገሮች አልፎባቸዋል። አሁንም ይሄንን እያደረግ ያለ ካለክ በደንብ እስከመጨረሻ አብረን ቆይ መለወጥ ያለብን ነገሮች አሉ እንዴና ፊረ አወረችብን እኮ ዛሬ እያላችሁ ነው አይደለ እሺ ማድረግ የሌለባችሁን ነገሮች ጠቀስ ጠቀስ ካደረግኩላችሁ እንግዲህ ምን ብታደርጉ የተሻለ እንደሚሆን የወደዳችኋትን ያፈቀራችኋትን ሴት በፍቅር ማሸነፍ እንደምትችሉ እንገራችሁ የመጀመሪያው ነገር ሰልፍ ኮንፊደንስ ነው በራስ መተማመን ይኖር ምንም አይነት ሁኔታ ላይ ምንም አይነት ቦታ ላይ ምንም አይነት ፖዚሽን ላይ የትምህርት የስራ ማንኛውም ቦታ ላይ ልትሆን ትችላለህ በራስ መተማመን ካለህ በዚህ ዘመን ተወዳጅ ወንድ ነህ፣ ምንም ጥያቄ የለውም። ከርቀት የሚታይ ከርቀት የሚጣራ በራስ መተማመን ሊኖርህ የግድ ነው። እንዳልኩት ነው ማንኛውም ቦታ ላይ ሁን፣ በሙያክ በስራክ ምንም አይነት ስራ ይኑርክ ምንም አይነት ሙያ ይኖርህ፣ በትምህርት ላይ ሁን፣ በምን ሁን፣ የትኛውም ቦታ ላይ ሁን ብቻ ሀገር ውስጥ ሁን ከሀገር ውጭ ሁን ኮንፊደንስ ይኑርክ ራስ ላይ ስራ ራስን ወቅ የምታደርገውን ነገር በኮንፊደንስ የምታደርግ ወንድ ሁን ይሄ አንደኛው አትራክት የሚያደርግ ነገር ነው ብዙ ወንዶች እንደዚህ ሲሉ ሰማ እኔ እኮ መናገር አልችልም እኔ እኮ ማውራት አልችልም ለዛ ሴት ልጅ ለመቅረብ ፈራለው የሚሉ ሰዎች አሉ ይሄ መናገር መቻል ማውራት መቻል ብቻ አይደለም ከሴት ልጅ ጋር ያለህን ነገር ከሴት ልጅ ጋር ያለህን ሪሌሽንሽፕ የሚያቀጥለው የሚያስቀጥለው ያ ብቻ አይደለም እንደ አንድ ስኪል ነው ያስፈልጋል። ግን ኮንፊደንስ ሲኖር ምን ታውቃለህ፣ እንዴት ራስን መግለጽ እንዳለብህ ታውቃለህ፣ ስለ ራስ ያለን ጥሩ መጥፎም ነገሮች ታውቃለህ፣ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለብህ ታውቃለህ። አግኝታችሁኛል? አደለ? ይሄ ዝም ብሎ ማውራቱ መጫወቱ ብናም ብቻ አይሆንም፣ አይሰራም። የምትሰራውን ነገር የምታደርገውን ነገር በኮንፊደንስ ማድረግ በራሱ የሚጨምርልህ ነገር አለ፣ የሚሰጥ ነገር አለ። ያ ደግሞ ከርቀት አትራክት የሚያደርግ ትልቅ ትልቅ እስኪል ነው። እንዳልኳችሁ ይሄ ወሬ አልችልም፣ እኔ መናገር አልችልም፣ ምን እንደሚባል እኮ አላውቅም የምትሉት ነገር ሁሉ ኮንፊደንስ ካላችሁ በኋላ ራሱ ናቹራሊ የሚመጣ ነገር ነው። ከሰዎች ጋር ስትተዋወቁ፣ ስትግባቡ ራሱ ፍሎ ያረጋል። ምክንያቱም አትፈሩ ራሳችሁን ስለምታውቁ ከሰዎች ጋር ብታወሩ ምንም የተለየ ነገር እንደማይፈጠር እስፔሻሊ ከሴት ልጅ ጋር ብታወራ የተለየ ነገር እንደማይፈጠር ምንም ያስፈራ ነገር እንደሌለ ራስን በተገቢ ሁኔታ መግለጽ እንደምትችል ስለምታውቅ ሲምፕል ነው የሚሆንልክ። ስለዚህ የመጀመሪያው ኮንፊደንስ፣ ሁለተኛ ጠንካራ ሰራተኛ አሁን የምትሰራው ነገር ምንም ይሁን ምን አምነህበት ወደኸው እለወጥበት አለው ብለህ ተስፋ አድርገህ የምትሰራው ነገር እስከሆነ ድረስ ጎበዝ ሰራተኛው፣ በምታደርገው ነገር ጎበዝ ሁን። ምንም ድርድር ውስጥ የሚገባ ነገር አይደለም። ሴት ልጅ ብዙ ጊዜ ገንዘብ ትወዳለች፣ እንደዚህ ያለው ምናምን የሚባሉ ነገሮች ይነሳሉና እኔ ጠንካራ ሰራተኛ ትወዳለች በሚል ነው የሚይዘው። ጠንክሮ ከሰራ ድረስ ደግሞ ሰው ገንዘብ ማግኘቱ የማይቀር ነገር ነው። ስለዚህ ጠንካራ ሰራተኛ ሁን። የእውነት ሴት ልጅ በተለይም ደግሞ በዚህ ሰዓት በተለይም ደግሞ በዚህ ዘመን ከምታያቸው፣ ከምትመርጣቸው አትራክት ከሚያደርጓት ወንዶች ውስጥ አንዱና ትልቁ ጠንክሮ የሚሰራ ነው፣ ስራውን የሚወድ ስራው ላይ ጎበዝ የሆነ ወንድ። ዝናህ ራሱ እኮ በቃ ይሰማል ባለህበት ቦታ ላይ። ነገ ላይ እኮ እንደዚህ ጎበዝ፣ እዚህ ላይ እኮ እንደዚህ ነው ምናምን ሲባል፣ ያ ራሱ አትራክት የሚያደርጋት ነገር ነው፣ የሚጠራት የሚስባት ነው ወደ አንተ ማለት ነው። ስለዚህ ምንም ይሁን ምን የምትሰራው እዛ ላይ በጣም ጎበዝ ሁን በርት ተስራ ጠንክረስ ምትሰራ ሁን። ያንን ያየች ሴት ወደ አንተ አትራክት መደረጓ የማይቀርና የማይቀር ነገር ነው። ምንም ይሁን ምን ምትሰራው፣ እዚ ጋር አስምሬ መናገር የምፈልገው እሱ ነው። ወደኸው መርጠኸው ደስታን ይሰጠኛል ገንዘብም ያስገኝልኛል ይለውጠኛል ብለን የምትሰራው ነገር እስከሆነ ድረስ እዛ ላይ ጎበዝ ጎበዝ ጎበዝ ለመሆን ሞክር ጣር። ያን ጊዜ አንተ መሄድም ሳይጠበቅብህ አትራክት ታደርጋለህ። በዙሪያችሁ እስኪ ራሳችሁን ተመልከቱ። ጎበዝ የሆነ ሰራተኛ፣ ጎበዝ የሆነ ባለሙያ ተፈላጊ እኮ ነው። አይን ውስጥ የሚገባ ነው። ስለሱ የሚወራለት ነው። ወገሌ እኮ እንደዚህ እንደዚህ እየተባለ። እነዚህ ነገሮች ደግሞ ሴት ልጅን አትራክት የሚያደርጉ ነገሮች ናቸው። በፍቅር እንድታይህ እንድትመለከትህ ያስገድዷታል። ቅድም ኮንፊደንስ ብዬ አለው። ኮንፊደንሱ ላይ ደግሞ ጠንካራ የስራ ባህል ጎበዝ መሆኑ ሲጨምርበት ሌላ ታሪክ ውስጥ ነው የምትገባው። የእውነት ሞክረው። ይሄ በጣም ወሳኝ ነገር ነው። ሶስተኛ ጥሩ አዳማጭ ሁኑ። ፊልሞቻችን ላይ ብዙ ጊዜ የወንዱ ገጸ ባህሪ በጣም እንወዳቸው የሚያስቁን የሚያዝናኑን አይምሯችን ውስጥ እስካሁን ድረስ የተቀመጡ ፊልሞቻችን ላይ የምናየው ወንዶቹ በጣም አክቲቭ የሆኑ በጣም የሚያወሩ የሚያስቁ እንደሆኑ ነው። አይደለ? ሴቶቹ ደግሞ ዝም ብለው ሲሰሙና ሲስቁ ነው የምናየው የምንመለከተው። ያ ተጽዕኖ ግን እዚህ አሁን ያለንበት ዓለም ላይ ስናየው ትንሽ የሚጋጭ ነው። ምክንያቱም ሴት ልጅ በጣም የምታወራ ናት። ባይ ሴቶች በጣም ብዙ ነገሮችን በአንዴ እናወራለን። በቃ ስለ ነገር ስሜታችንን መግለጽ እንፈልጋለን። በጊዜ ሂደት እንዲሁም ደግሞ በተለያዩ ምክንያቶች ብዙም ማታወራ ሴት እንዳለች ብዙ የሚያወራም ወንድ እንዳለ ሆኖ፣ ግን አብዛኛው ጊዜ ሴት ልጅ ብዙ ታወራለች፣ ወንድ ልጅ ደግሞ ያዳምጣል። የፍቅር ግንኙነት ላይም በጣም በጣም የሚያስፈልገ ትልቁ ስኪል ጥሩ አዳማጭ መሆን ነው። ቅድም እንዳልኳቸው ፊልሞቻችን ላይ ወንዱ ሲያወራ ሲያስቃት ምናምን ምናምን ነው የሚታየው፣ እና የዛም ተጽዕኖ ይመስለኛል። በቃ እኔ እኮ ማውራት አልችልም፣ ሴት ልጅ ለመቅረብ እኮ እንደዚህ ወሬ መቻል አለብኝ፣ ንግግር ማሳመር አለብኝ፣ ምናምን የሚባሉ ነገሮች የመጡት ከዛ ተጽዕኖ ይመስለኛል። ግን እኔ ስነግርህ ሴት ልጅ የሚያዳምጣትን ወንድ በጣም በጣም በጣም ትፈልጋለች። ስለዚህ ጥሩ አዳማጩን፣ ይህን ስል ደግሞ አታውራ ዝም ብል ዝምተኛ ሁን ማለት አይደለም። መጫወቱ መነጋገሩ እንዳለ ሆኖ ደግሞ ስታዳምጣት ስትረዳት እ ስትላት ትኩረት ሰተ ምን እንደፈለገች ከንግግሯ ለማወቅ ስትጥር ስትሞክር ስትጠይቃት የበለጠ እሷን ለማወቅ ስትሞክር ስትጥር በጣም ነው ደስ የሚላት። በጣም ነው የሚሰራው፣ ሞክረው። በመጨረሻ ትኩረት ስጣት። አቴንሽን በጣም ወሳኝ ነገር ነው። እያት፣ አድንቃት። ምን እንደፈለገች እንደዚሁ አይታት ሊሆን ይችላል ደብሮሻል ቡና እንጠጣ እንዴ? እንደዚህ እያልክ በቃ አይደል፣ ተረዳት እንድታያት በጣም ትፈልጋለች ሴት ልጅ ቁልፍም ነገር ነው። በዚህ ሰዓት ሴት ልጅ ለማሸነፍ በፍቅር የምትፈልግ ከሆነ የግድ የግድ ትኩረት ልታደርግባት ልታያት፣ ልትመለከታት ይገባል። ይህንን ማድረግ ከቻልክ እንግዲህ እየተረዳኝ ነው እያየኝ ነው እየተመለከተኝ ነው ስለኔ ያስባል የሚለውን ሜሴጅ ነው የምታስተላልፈው። ስለዚህ በእያንዳንዱ አክቲቪቲዎቿ ሊሆን ይችላል እንደዚህ ስሜቷን ለመረዳት መሞከር ሊሆን ይችላል ብቻ በተቻለ መጠን ትኩረትን እሷ ላይ ማድረግ ትፈልጋለች ሴት ልጅ። ይሄን ታዲያ አንዴ አሁን ብቻ ሳይሆን በቃ ከእሷ ጋር እስካለ ሁሉ የምትፈልገው ነገር ነው። ይሄ አሁን ገና እስክታገኛት ገና ከአንተ ፍቅር እስኪይዛት ወይ በእጅ እስክታስገባት ምናምን ይመስልሃል፣ ወይ ደግሞ እስክታገባት ይመስልሃል። ግን ሁሉ ጊዜ ሴት ልጅ ከአንተ ጋር እስካለች ድረስ እንድታያት እንድትመለከታት ትፈልጋለች በጣም ወሳኝና ዋናም ነገር ነው። ግን ደግሞ እንክብካቤ ምናምን ምናምኑ ሁሉ ነገር በልኩ አድርገው። በልኩ የሆነ ነገር ቆንጆ ነው። በኋላ ላይ ይሄ ቀረ ይሄ እንደዚህ ያለ መባሉም ሊመጣ ስለሚችል በመጠኑ እንደው ራስን ሆነክ ማድረጉ የተሻለ ነው። ስለዚህ የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? አሁንም ድረስ እነዚህን እያደረጋችሁ ነው በሚል ማድረግ የሌለባችሁን እና በመተኩ ደግሞ በዚህ ዘመን ሴት ልጅ በፍቅር ለማሸነፍ ሊኖረ የሚገባ ማድረግ ያለብህ ነገሮች በግልጽ አንድ በአንድ ነገርኳችሁ። ከባድ የሴቶችን ሚስጥር አዋከጉኝ። እንግዲህ ሴቶች ይገሉኛል። እዚህ ድረስ መታችሁ፣ ቪዲዮ ተመችቷችሁ፣ ላይክ አላደረጋችሁ ማለት እሺ፣ በቃ አሁን አድርጉት። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሀሳባችሁን ኮመንት ላይ መጻፍ እንዳትረሱ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። አመሰግናለሁ፣ ወዳችኋለሁ፣ ቻው።